አሰላሙ አሌይኩም ወራህመቱላሂ ተዓላ ወበረካቱሁ ወድና የተከበራችሁ የሚስኪት ቻናል ተከታታዮቼ እንዴት ቆያችሁኝ? እንዴት ናችሁልኝ? ቀንና ሌላችሁስ እንዴት እያለፈ ነው? እንግዲህ ከረጅም የመጠፋፋት ጊዜያት በኋላ በድጋሚ ተገናኝተናል። በትንሹ እንግዲህ ከ3 ወር በላይ ለሚሆን ጊዜ ቪዲዮዎችን ወደ እናንተ እየለቀኩ አልነበረም። እንግዲህ የጠፋውባቸው ምክንያቶች ብዙ ቢሆኑም ከምክንያቶች አንዱ ግን በዚህ ቻናል ላይ ቪዲዮ ከመልቀቄ በፊት ቻናሉ አንዳንድ መስተካከል የነበረበት ነገር ስለነበረ በዛ ምክንያት ዘለግ ላለ ጊዜ እንደቆይ ምክንያት ሆኖኛል ማለት ነው። አላኩል ያህል ግን አሁን በድጋሚ በሰፊው ተመልሻለሁ። እናንተም እንደተለመደው የሁል ጊዜ ትብብርና ድጋፋችሁ አይለየኝ። የሚስክ ዩቲዩብ ቻናሌን ሰብስክራይብ እያደረጋችሁ አበረታቱኝ። ይህንን ቻናል ከከፈትኩት እንግዲህ ኦልሞስት ከሰባት ወር በላይ ሆኖታል። ግን እስካሁን ድረስ በሚያሳዝን ሁኔታ ከ200 ሰብስክራይብ በላይ ሊያድግ አልቻለም። ስለዚህ እኔን የምትወዱኝ ስራዎች የምትከታተሉ ሁሉ በታላቅ በታላቅ አክብሮት ይህንን ቻናል ሰብስክራይብ እያደረጋችሁ አበረታቱኝ እላለሁ። ያልበሩ ሻማዎች ምዕራፍ ሁለት ይቀጥላል። ለአላህ ብዬ ወዳችኋለው። ላይክ ሼር እና ሰብስክራይብ ማድረግ እንዳትረሱ። ለሚኖራችሁ ማንኛውም ማስተያየት ደግሞ በኮሜንት አሳውቁኝ። በድጋሚ ለአላህ ብዬ ወዳችኋለሁ። ቀንና ሌላችሁ ሸጋ ይሆነልኝ። ያልበሩ ሻማዎች ልብ አንጠልጣይ ጣፋጭ ፍቅር ታሪክ ምዕራፍ ሁለት ክፍል ሃያ ዘጠኝ ደራሲ እና ተራኪ ረዚቃ ሙሀመድ። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼርና ሰብስክራይብ በማድረግ ቤተሰቦች እንድትሆኑ በታላቅ አክብሮት ተጋብዛችኋለሁ። ቪዲዮው ላይክ በማድረግ ይጀምሩ። ፀሐይ ውጪ ደመናን ግለጪ ብለው ከተማለዱ አምላክን የፀሐይን መውጣት አጥብቀው ከጠየቁት ኋላ አምላክ ፀሐይዋንም በግላጭ ሲያቀርብላችሁ ዱአችሁን ሰምቶ መንበሩ ላይ ሲሾማችሁ፣ ከዛም በደስታ ስካር ስተዋልሉ በፀሐይዋ ውበትም ስትማልሉ አምላካችሁን ለማመስገን ስትሰናዱ ያቺ ተናፋቂዋ ፀሐይ የቀን ዕድሜን እንኳን ሳትጠብቅ በደመና ስትዋጥ ተዳፍኖ የከረመው የአመታት እንቆቅልሽ ሲፈታ የደስታችሁን ገመድ እኩል ሲበጥሰው ከእንባችሁ ላይ የማይፋቂ ሐዘን ማህተም ታትሞላችሁ፣ ባትቀበሉትም ባታምኑትም እንኳ ባልሆነ ባልተፈጠረ የምኞት መሻት አዲስ ራስን አዲስ መልካችሁን ትቀበሉታላችሁ። አሸንፋ ነበር ያቺ ማደጎ ቤት የተጣለችው ኢክራም ትቢያዋን አራግፋ እኔም ወግ ደረሰኝ ሰው ሆንኩኝ ለማለት ያስቻላትን ምክንያትና በረከቶቿን እየቆጠረች ነበር። ካለመፈለግና ከቤተሰብ አልባነት የታሪክ ውድቀቷ ስር እናትና እህቷን በማግኘት ልትፈታውም ተቃርባ ነበር። ሰባት ዓመት ሙሉ ያለቀሰችበትንና ብዙና ብዙ ያየችበትን ፍቅሯንም በስሜቷ ድግመት ላታጣው እሱን ከማጣት ምንም ነገር እንደማይበልጥባት ስታውቅ ሁለተኛ እድሉ ሆና እንኳ ከባላንጣዋ ጋር ልትፎካከር፣ ከባላንጣዋ ጋር ልትጋራው ወስና የጦር ሜዳው ላይ በኩራት ተሰልፋ ነበር። ትምህርቷንም በጥሩ ውጤት አጠናቃ በአዲስ መንፈስ ስራዋን ለመጀመር እያኮበኮበች ነበር። ግን ታሪኳ ስር መሰረቱ ሲበረብር የፍቅሯን ገመድ በጠሰው። ነቃው ስትል ተሰበረች፣ አገኛው ስትል ሁለት ያጣ ምስኪን ሆነች። ወዲህ ማይመን በራሱና በእድሉ ልቡ ክፉኛ ተቃጥሎ ከድሮ በላይ በአስፈሪ ዝምታ ተውጧል። ሌላው ቀርቶ አባቱ ሕክምናቸውን ጨርሰው ወደ ቤት ተመልሰው ከሕክምናቸው በደንብ ለማገገም ቤታቸው ላይ ባረፉበት ሰዓት የልጃቸውን አዲስ ባህሪ በማስተዋላቸው ደፍረው ምን እንደነካው እስከ መጠየቅ ደርሰዋል አይ ምን ግን የማፈቅራትን ሴት የአንተን ትእዛዝ ለማክበር ስል ብዙ ካስከፋዋት በኋላ በስተ መጨረሻ ላገባት ሰውስን በአንተ ምክንያት ያገቧኋት የሚስት ህት መሆኗን ደረስኩበት ብሎ የመናገር አቅም አልነበረውም ስለዚህ እንደለመደው ከራሱ በላይ ለሚያከብረው አባቱ። ሁሉም ሰው እውነቱን ለመደበቅ የሚጠቀምበትን የውሸት ምክንያትን በመደርደር ከውድ አባቱ ጥያቄ ለመሸሽ ሞክራል። ወዲህ ደግሞ ወይዘሮ መሬም የሁለቱ ልጆቻቸው በጊዜ መገኘትና ከዓመታት እስር ተላቀው በነፃነት ህይወታቸውን መምራት መቻላቸው እጅግ ቢያስደስታቸውም የልጃቸው የሙኒራ አለመቀበልና በኢክራምና ሙኒራ መካከል የኖረውን የዓመታት ቅራኔ እንዳሰቡት ከመንታ ልጆቻቸው ጋር በደስታ የመኖር ህልማቸው መራቁ ልባቸውን አሳዝኑት። ቀን በነጋ ቁጥር አዲስ ነገርን ይጠብቃሉ። አቶ ዩሱፍ ከወራት በፊት ባከበሩት የበናት ምርቃት ምክንያት አቶ ዩሱፍ ከልጆቻቸው ጋር የነበራቸውን የከረመ ቅራኔ ተፈቶላቸው እነ ኢብራሂምና ጅብሪል ለአባታቸው ባቀረቡለት ጥያቄ መሠረት፣ አባታቸው አቶ ዩሱፍ ከባለቤቱ ጋር ወደ ቤት ተመልሰዋል። በዚህ ነገር ሁሉም የቤተሰብ አባላት ደስተኞች ቢሆኑ ኢዘድን ግን አሁንም ውስጡ ላይ ትልቅ ክፍተት ፈጥሮበታል። ምንም ያህል የቤቱ ድባብ በደስታ ቢቀየርም ኢዘድን ግን አሁንም ውስጥ ላይ ክፍተት ተፈጥሯል። ምንም ያህል የቤቱ ድባብ በደስታ ቢቀየርም ኢዘዲን ግን የአባቱ ሚስት የእናቱ የቀድሞ የልብ ጓደኛ በመሆኗ ምንም ያህል እንኳ ወይዘሮ ዙበይዳ መልካምነታቸውን ለማሳየት ፍቅራቸውን ለመግለጽ ቢታገሉም ኢዘዲን ግን ወይዘሮ ዙበይዳ የሚያደርጉት ነገር ሁሉ ምንም ጥሩ ቢሆን እንኳ የእናቱን ቦታ የነጠቀችው ስለሚመስልም አሁንም ደስተኛ አይደለም። በዚህም ምክንያት አዲስ ቤት ለራሱ ተከራይቷል። ግን ማንም ይህንን አያውቅም። ከሰሞኑ ግን ኢክራምና እናቷ አቶ ዩሱፍ ከሚስታቸው ጋር ከተመለሱ ወዲህ እንደ ድሮ ነጻነት እንዳላገኙ ስለታዘበ ለራሱ የተከራየውን ቤት ኢክራምና እናቷ እንዲኖሩበት ለማድረግ አስቧል። ይህንን ሐሳቡን ደግሞ ለኢክራም ሲገልጽላት እድሉን ተጠቅሞ ፍቅሩን ለመናዘዝም ከወዲሁ ቃላቶችን እየተለማመደ ነው። ሙኒራ በአዲሱ የህይወት ገጿ ላይ ተደናግጣለች። እናትና አባቴ ናቸው ብላ የተቀበለቻቸው አምና የኖረቻቸው እንዳልሆኑ ስታውቅ፣ ከምንም በላይ ደግሞ የኢክራም እህትነት እንደ እሬት መሯት። እየተብከነከነች ነው የወላጅ እናቷን እናትነት በህክምና ለማረጋገጥ ስለፈለገችም የዲኤንኤ ምርመራ አድርጋ ውጤቱን እየጠበቀች ነው። ወይዘሮ መሬም እና ሙኒራ ምርመራውን ካሉበት ሆስፒታል ላይ ውጤቱን እየተጠባበቁ ይገኛሉ። ሙኒራ የዲኤንኤን ውጤት እስከምታይ ከወይዘሮ መሬም ጋር ምንም አይነት ንግግር ማድረግ አልፈለገችም። ወይዘሮ መሬም የልጃቸውን ስሜት በቻሉት አቅም ለመረዳት እየጣሩ ነው። ሙኒራ በድፍረት የዲኤንኤ ምርመራ ማድረግ እንደምትፈልግ ስትነግራቸው እንኳ ምንም ቅር አላላቸውም ነበር። እንዲያውም ቁርጡን አውቃ ወደ መቀራረቡና ወደ መግባባቱ መንገድ ቶሎ ለመታጠፍ ለመሽቀዳደም እንደሚያዘጋጃቸው በልባቸው አሰቡበት። ሙኒራ በሆስፒታሉ ካፌ ላይ ከወይዘሮ መሪም ጋር ተፋጠዋል። ወይዘሮ መሬን ሙኒራን በስስት እያዩ ጠረጴዛው ላይ የተቀመጠውን የልጅና የእናትነት ማረጋገጫ ውጤት የያዘውን ወረቀት ቁልቁል እያዩ ልጄ አትከፍችውም እንዴ? አሉ። ሙኒራ ውጤቱን ሳታይ አሁንም ልጅ እያልሽ ነው የምትጠሪ አለች፣ እናቴ ባሎንሽ በሚል ምኞት እየተመለከተችዋት በዚህ ንግግር ወይዘሮ መሬም አልተሰበሩም። የኔ ቆንጆ ልጅ እኔ ፍጹም እርግጠኛ ነኝ፣ አንቺ የኔ ውድ ልጅ ነሽ፣ አንቺም ይህንን ወረቀት ካየሽ በኋላ ታረጋግጨዋለሽ እያሉ የሙኒራን እጆች በስስት ዳበሱት። የዲኤኔው ውጤት ተከፍቷል። ወይዘሮ መሬም እንዳሉት ነበር። ሙኒራ ይበልጥ ተቃጠለች። ወይዘሮ መሪም ግን የሚያውቁት ውጤት ነበርና እንዳዩት ፈገግ አሉ። ደመናው ያጠለለባት ግራብ በሀኪም የታዘዘላትን መድኃኒት በናት እያቀበለቻት ልክ እንደ ድሯቸው የበናት መኝታ ክፍል ላይ ሆነው እያወጉ ነው በናት ይኩይ አሁን ለውጣለው አይደ አለቻት በናት ኢኩም አልহামዱሊላህ አሁን ቀለል እያለኝ ነው ውዴ። ማዘርን ከነጋ አላየኋትም፣ የት ሄዳ ነው? ከሙኒራ ጋር የዲኤንኤ ውጤት ለማየት ለማይ ተቀጣጥረዋል። ምን? የምር እንዳለችው አደረገችው? አዎ አደረገችው። ታውቂያለሽ በኑ፣ እኔም እንደ ሙኒራ ውጤቱ እውነት ባልሆነ እያልኩ ዱአ እያደረኩ ነው ምናልባት የሆነ ተአምር ተፈጥሮ የሙኒራን እህትነት የሚሽር አንዳች ነገር ቢኖር ደስ ይለኝ ነበር። ልንጋባ ነበር በኑ። እህቴን ካገኘኋት በኋላ አገባሃለሁ ብዬ የአይመንን ልብ ጮ ቢያስረግጨው ነበር። ሁለተኛም ልሆን ሶስተኛ፣ እሱ ለእኔ ትርጉም አልባ ነበር። እኔ አንተን ማግኘት ብቻ ነው የምፈልገው ብዬ ቃል ገብቼለት ተስማምተን ነበር። ቆይ ከመጀመሪያውኑ አይመን ለኔ ካልተፈጠረ ለምን ጌታዬ እንደወደው አደረገ? ለምን ይህንን ሁሉ አመት በስቃይ ጌታዬን እኮ እየወቀስኩት አይደለም በኑ፣ ግን በማይሆን ነገር እንዲህ መጎዳት ነበረብኝ? የቻልኩትን እኮ ታግዬ ነበር፣ ግን አመድ አፋሾንኩኝ። እዚህ ዓለም ላይ ከደስታሽ ጋር አትገናኝ ተብዬ የተረገምኩኔ ብቻ ነኝ። በምንስ ጥፋቴ ነው እንዲህ የምቀጣው? ተመልከቺ፣ አይኗን ብቻ ያሳየኝ ያልኳት እህቴ አሁን አጠገቤ ናት፣ ግን እንዲያውም ይበልጥ አዝኛለሁ። እስኪ የሆነ መድኃኒት ነገር፣ ከዚያ አስፈሪ ጨለማ የምወጣበት አንድ መላ ጠቁሚ። እኔ ለማዘን ባህዘን፣ ለመቀጣት እጅ ለመስጠት ፍቃድ የለኝ፣ ግን የተሸከምኩት ነገር እያንገዳገደኝ ነው። በኑ የሆነ ነገር አድርጊ ጓደኛዬ። የኢክራም እንባዎች በለመዱት ጉንጮቿ ላይ ዱብ ዱብ አሉ። ግራ በመጋባት አቅም በማጣት ከአንጀት ስር የፈለቀ እንባ ነው። በናትም ግራ ገብቷታል። በየትኛው እውቀቷ እንደ አይን ብሌን የምትሳሳላትን ውድ ጓደኛዋን በምን ኃይል መድኃኒት እንደምታገኝላት ግራ ተጋብታለች። በምን ቃል እንደምታጽናናትም ብቻ የእሷን እንባዎች ለመውረድ እየተሽቀዳደሙ በኃይል አቅፋት ምን ላደርግልሽ አበባዬ? ይሄ ደካማ አንደበቴ ቁስልሽን የሚያድን ኃይል የለውም። የቱን ያህል ተጠብቤ ባጽናናሽ ባነቃሽ የተሰበረ ልብሽን አልጠግኑም። ህመምሽ ውስጤ ድረስ ነው የሚሰማኝ። የወደደውን ማን አገኘ? ሁሉም እኮ ጠባት አለብኝ በአንቺ የተጀመረ ይመስል ከክብደቱ በላይ አታክብጁ፣ እንደዛ ልበልሽ ወይስ ይህም ያልፋል፣ ሁሉም ነገር አልፎ የምትወደውን ሰው ታገኘዋለሽ ብዬ በተስፋ ዳመና ላንሳፈፍሽ? ምን ልበልሽ አበባዬ? ከአመዳት በፊት የምታፈቅደውን ሰው በሞት እስከ አላጣሽው ድረስ እዚህ ምድር ላይ አንዳች ተስፋ አለ ብይሽ ነበር። ለካ ይህም አይነት ህመም አለ። ምን አሳወቀኝ ጓደኜ? እንዴት ልገምት እችላለሁ! ግን የኔ ጽጌሬዳ፣ ባላድንሽም እጆችሽን ይዤ ባላሻገርሽም፣ አብርሽ ግን ማልቀስ እችላለሁ። በናት ለውዷ መድኃኒት ብታጣም አብሮ የመታመምን ጸጋ በውል ስላወቀችው የኢክራምንም ባጠረገች አው አንዳንዴ ሆድ ከማይሞላ ውሃ ከማያነሳና በማስመሰል ከተጀቦነ አይዞህ ባይነት ይልቅ እንዲህ ደርሶ በእውነት የሚገለጥ አረፍ የምትሉበት አቅም ያለው አለሁ ባይነት ህመምን በጥቂቱ ያክማል። ለመዳን ከመጽናናት ቀድሞ ህመሙን ማባበል የልኬቱን መጠን መረዳት ቶሎ ለማገገም በአንጻሩ ይረዳል። በእቅፎቻቸው የተማሟቁ በኃይል ተላቀሱ። ሆዳቸው ውስጥ የከረመውን ቂም ያዘለ ሐዘን በእንባቸው ድረት አራገፉት። የህመምን መጠን በእንባ ማውጋት በእንባ በከፊል መፈወስ። የዲኤኔው ውጤት የገረመውን የወይዘሮ መርየምን እውነት ዳግም ቢያረጋግጠው የሙኒራን ልብ ግን አሁንም አላራራውም። ሙኒራ አሁንም ወይዘሮ መሬም እናቷ ባትሆን መኞቷ ነው። ወይዘሮ መሬም የዲኤኔው ውጤት የሙኒራን ልብ በጥያቄ ያሳረፋት ስለመሰላቸው በእናትነት የፍቅር ዓይን እየተመለከቷት እጆቿን በስሱ ይዳብሳሉ። አሁን ተረጋጋሽ የኔ ልጅ እያሉ ደመና ያጠለለባትን ፊቷን በፈገግታ ይቃኛሉ። ሙኒራ ግን እንኳን ደስ ያለሽ፣ እናትነትሽ ተረጋግጧል። ግን ይሄ ውጤት ምን ይቀይራል ብለሽ አስበሽ ነው ስለወለድሽኝ ብቻ እናቴ ብዬ እንድጠራሽ ነው? ይኸውልሽ፣ ትሰምኛለሽ፣ እኔ እና አንቺ በስጋ ተዛምደን ይሆናል፣ ግን ለዘላለሙ የኔ እናት ወይዘሮ ሶፊያ ብቻ ናት፣ እሷ ብቻ። አባቴ ደግሞ አቶ አህመድ። ሌላ እውነት የመቀበል አቅም የለኝም። ምናልባት በጊዜ ሂደት ይስተካከላል ብለሽ ታስቢ ይሆናል። እኔ ጋር ግን ጊዜ ቀርቶ ተአምር ብፈጠር ይህንን እውነት መቼም አልቀበለውም። ተረዳሽኝ? ሙኔራ በመጠየቅ አይም ወይዘሮ መሬም ላይ አፈጠጠች። ወይዘሮ መሬም ሙኒራ በተናገረችው መርዛማ ቃላት ቅንጣት ሳይሰበሩ በኩራት ፈገግ ብሎ ይሁን ልጄ፣ ለጊዜው እውነቱ እውነት መሆኑን ማወቅሽ ይበቃኛል። ማርም እኮ እየታረፈ ሲበላን የሚጣፍጠው ሁሉን ነገር በገፍ መሸክም ለአቅልም አይቀናም። ግድ የለም ልጄ የጊዜ ኃይል ቃልን ያስቀይራል እንደ እናትና እንደ ልጆች እጆቻችን የሚያያዙበት ጊዜ ብዙ ርቅ አይደለም። ለኔ አሁን ላይ አንቺን በጤና መመልከት፣ አይኖችሽን እያየው አጠገብሽ መሆን ይበቃኛል። ሙኒራ በዚህ ጊዜ ንዴቷ እያየለ ትሰምኛልሽ? ወይዘሮ መሪም አስረግጬ ልንገርሽ፣ እኔ ልጅሽ አይደለሁም፣ አንቺም እናቴ ልቶኛት ትጪ የልጅ እጥረት ካለብሽ እዛች ነፍራቃና ቅናተኛ ልጅሽ ጋር መሆን ትችያለሽ። እኔን ግን ለቀቅ አድርጊ። ቁጣ ባዘለ አይን እየተመለከተቻት የዲ ኤን ኤውን ውጤት ወጤት ከጠረጴዛው ላይ አንስታ ቦርሳዋንም በሌላኛው እጇ ይዛ ንዴት እየ ጋለባት ሆስፒታሉን ለቃ ወጣች። ወይዘሮ መርየምም ከሆስፒታል ወጥተው ወደ ቀድሞ ጓደኛቸው ቤት ጎራ ብለው እስከ ምሽት ካሳለፉ በኋላ ወደ እነ በናት ቤት ሲመለሱ ኢክራም እንደለመደችው በረጅም እንቅልፍ ውስጥ ሰምጣለች። ጓዳ ገብተው የሚበላ ነገር ካዘጋጁ ኋላ ወደ ልጃቸው ተመለሱ። ወይዘሮ መሪም የያዙትን ምግብ ጠረጴዛው ላይ ሲያስቀምጡ መገባደጃው ላይ የደረሰው የኢክራም እንቅልፍ ተቋረጠ። ምስኪኗ ኢክራም በስሱ አይኗን ገልጣ ለመንቀት በመከጀል ተንጠራራች። እማዬ መቼ መጥሽ ነው? እያለች አይኖቿን በደንብ ለመግለጥ ትታገላለች። ወይዘሮ መሪም የኢክራምን ግንባር እየሳሙ ብዙ አልቆየሁም የኔ ነብስ። ኢክራም በዚህ አንደበታቸው ፈገግ እያለች የእኔ ነብስ ነው ያልሽኝ እማዬ አለች፣ በሐዘን የተደበቀውን ጥርሷን እየገለጠች። ወይዘሮ መሬም አዎ ልጄ፣ የኔ ነብስ፣ የኔ ሩህ፣ የኔ ዓለም ልጄ፣ የልጅነቴ ከአላህ የታደልኩሽ አልማዜ፣ መጠሪያዬ ቆንድየዋ ልጄ፣ መልካሟና አስተዋይዋ ቅናዋ ልጄ፣ ሌላም ልጨምር። ሁለቱም ፈገግ አሉ። ኢክራም የእናቷን ጉንጮች እየዳበሰች የኔናት እንኳን እንዴት በንግግር ንግግር ምንም ቃል ተነፍሽ በእነዚህ ውብ አይኖችሽ ብቻ ብታይኝ እኮ ከመምድን አለው ለአንቺ ሞት አለው እናቴ። በኃይል ተቃቅፈው አካሎቻቸው እንደ ማግኘት ተሳስቦ በፍቅር ተጣበቀ። ወይዘሮ መሬ ምን ላድርግልሽ የኔ ወርቅ የእኔ ጽጌሬዳ የኔ ውድልች ጠረኗን ወደ ውስጣቸው ማጉ የቀና ናፍቆታቸውን በጥቂቱ ከተወጡ በኋላ ኢክራም ከእናቱ አቀፍ እየወጣች እሺ ቆንጅየዋ፣ እናቴ ውሎሽ እንዴት ነበር? ማለቴ ልጅሽ ልጅነቷን አመነች? የዲኤንኤው ውጤት ምን ሆነ? ወይዘሮ መሪም በመጠኑ ፈገግ እያሉ እህትሽ እውነታውን አረጋግጣለች። ምንም አዲስ ነገር የለውም ግን እውነታውን እንኳን ስታውቅ ትንሽም ቢሆን ልቧ ይራራልኛል ብዬ ነበር። ግን ይባሳ ያስቆጣት አይቀርም። መጥፎ ንግግር ተናገረችሽ እንዴ? ስላልገባት ነው ልጅ። በዛ ላይ በጣም ደንግጣለች። እድሜ ዘመኗን አምና የተቀበለችውን ቤተሰቦቿን የምድር ቤተሰቧ አለመሆኗን ስታውቅ ይህ በራሱ ይህንን ማወቋ በጣም ትልቅ ጉዳት ይፈጥርባታል። እና ደግሞ ሌላ ሰው የመቀበል ግዴታ ሲጫነባት ደንግጣ ነው። ግን ብዙ አትዝጊ፣ ጊዜ ሁሉን መልስ ይመልሳል። ይልቅ ልጄ በመካከላችሁ ያለው ቁርሾ ምንድን ነው? አንቺስ ልጄ እንዲህ ቅስምሽን የሰበረ ጉዳይ ምንድን ነው? በራስሽ ሰዓት ትነግሪኛለሽ ብዬ ብጠብቅም ዝምታሽ ግን በረታ። ምንድን ነው ልጄ? በጥያቄ ተመለከቷት። ኢክራምም ትንፋሽ እየሰበሰበች እማዬ፣ የኔ ውድ እናት አውቀሽብኛል። አልተሰብር ያለው ልቤ ውስጥ ፍም የተቀመጠ ያህል ያቃጥለኛል። ግን ሚስጥሩ ምን እንደሆነ አሁን ላብራራልሽ አልችልም። አሁን የቀረኛ አቅም ምንም የለም። ትንሽ ቀን ብቻ ትንሽ ላገግምና ሁሉንም ታውቂዋለሽ። እሺ ልጄ በይ ቆንጆ እራት አዘጋጅችልሻለሁ ብይና እረፍት አድርጊ አመሰግናለሁ ማየ ወይዘሮ መሪም በእናትነት ፍቅር የተጠበቡበትን ምግብ ወደ ራሳቸው አስጠግተው በይ እያሉ እጃቸውን ወደ ኢክራም እየዘረጉ ኢክራምም ፈገግ ብላ ጉርሻዋን ካጣጣመች በኋላ ማየ እንደ ህፃን ልታጎርሽኝ ነው እንዴ ራሴ እኮ መብላት ትችላለሁ። ይሄ ገርምሻል እንዴ? ገና እንደ አራስ ጨቅላን የምንከባከብሽ የልጅነትሽን ባይተካልሽም ሐቅሽን ባይመልስ እንኳ በጥቂቱም ቢሆን የእናትነት ቂሜን እወጣበታለሁ። ስለዚህ ዝግጁ ሁኚ። አይማይ አንቺን ላደለኝ ጌታ ምስጋና ይግባው አለች። ግራ የእናቷን ጣፋጭ ጉርሻና ውብ ቃላቶቿን ህመሟን እያስረሷት ፈገግ ብላ ወድና። የተከበራችሁ የምስኪቲዩብ ቻናል ተከታታዮች ያልበሩ ሻማዎች ምዕራፍ ሁለት ክፍል ሰላሳ ይቀጥላል። ታሪኩን ከወደዳችሁትና ከተመቻችሁ ላይክ ሼርና ሰብስክራይብ እያደረጋችሁ እንድታበረታቱ በታላቅ አክብሮ ተጋብዛችኋለሁ። በቀጣዩ ክፍል እስከምንገናኝ ቀንና ሌላችሁ ሸጋ ይሁንልኝ።